እነዚህን የዕለት ተዕለት መላዎች በትክክል ተጠቀሙ። በጥፍር መቁረጫዎቹ በሁለቱም በኩል ፕላስተር ይለጥፉ። አሁን ጥፍሮን ሲቆረጡ ሁሉም በፕላስተሩ ላይ ተጣብቆ ይቆያል። ከአሁን በኋላ በየቦታው የሚበተን ጥፍር የለም። በእቃ ማጽጃ ውስጥ ገመድ ያሳልፉ። በተቆረጠ የፕላስቲክ ጠርሙስ አንገት ውስጥ ያስገቡት። ገመዱን ይሳቡትና መልሰው ይዝጉት። አሁን በእጆ ቆሻሻ ሳይነኩ እቃውን ማሸት ይችላሉ። በቪዲዮ ላይ እንደምታዩት ገመድ በዱላ ላይ ይሰሩ። ተንሸራታች ጫፍ ለመስራት አንዱን ያውጡት። አሁን ወደ ጠባብ ቦታዎች የወደቁ ቁልፎችን ማንሳት ይችላሉ። የቢንቢ መግደያ ማስቀመጫ ቦታ ካጡ ባይንደር መያዣ ይጠቀሙ። ከዛም ከመሃሉ ላይ ያብሩት። ልክ እንደዚህ ይሰራል። የደረቁን ጉዳዮችን መዘፍዘፍ ጊዜ ይወስዳል። የሚቸኩሉ ከሆነ ማይክሮዌቭ ላይ ለሁለት ደቂቃዎች ብቻ ያድርጉት። በፍጥነት ይለሰልሳል። ጥቂት የእቃ ማጠቢያ ሳሙና ወደ ኮላ ጠርሙስ ውስጥ ይጨምሩ። በደንብ ይቀላቅሉት። በቅባት የተበላሹ የወጥ ቤት ቦታዎቹ ላይ ይርጩት። በጣም በቀላሉ ይጸዳል። አሰልቺ የወጥ ቤት ቢላዋ። ቢላዋው ከደነዘ በጫፉ ላይ ጨው ይርጩ። ጥቂት ነጭ ቆምጣጤ ይጨምሩ። ከዛም በድንች ጫፉን ይሹት። ቢላው እንደገና ስለታማ ይሆናል።